ሐረግ ድራማ በክፍል ሰባ ሁለት ያየሁትን ነገር አይቼ ደስ ብሎኝ፣ የያፌትና የኤፍራታ ሰርግ ተቋረጠ ብዬ ደስታችን አጣጥመን ሳንጨርስ ለካ አልተቋረጠም። ያፌት የተባለው ተንከሲስ ለካ ቀድሞ ከሶስት ቀን በፊት የኤፍራታን አስፈርሟት ነበር። እነናታን ተሳካልን ብለው ተደስተው ያፌት በደገሰው ሰርግ ያፌት ሚስትህን አገባኋት ሚስትህን ዳርክልኝ ሌላት ሲል ማሸው ዳቦ አድርጎባቸዋል። ይሄ ነገር የናታንን እና የቤዛን ቅስም ስብር አድርጎታል። በተለይ ናታን እርድ ብን ነው ያለው። ጽዮንም እራሷን እስከምትሰት ድረስ ያደረሳት ነገር ቢኖር ይሄ ነው። ከዛ በፊት ግን መጨረሻ ፓርቲ ላይ ቤዛ፣ ጽዮን፣ ናታን እንዲሁም ሉሊት ያስደነገጣቸው ሰው ማን ነው? ከበሩ የሚመጣ የሆነ ሰው አለ። ኤፍራታ ወይስ ያፌት ወይስ ደግሞ ገነት ተመለሳ፣ ሻንጣውን ይዛ መጣች። ማን የመጣ ይመስላችኋል? ግምታችሁን አስቀምጡ። ኤፍራታን እንኳን የሚለቃት አይመስለኝም። እኔ ስገምት ያፌት ይመስለኛል። ለምን እንደዚህ አደረጋችሁኝ ብሎ ቤቱን ሊበጠብጠው ይሆን እንዴ? ወይስ ደግሞ ገንዬ ወደ ቤት ተመለሰች? ብቻ ግምታችሁን አስቀምጡ። ሰላም እንዴት ናችሁ? ውዴ ቻናል የቤት ሰዎች፣ ሰላም ነኝ እኔ እግዚአብሔር ይመስገን። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ ማለት ነው። እንግዲህ በዛሬው ክፍል በክፍል 73 ብዙ ነገሮች ተከስተዋል። አንደኛ፣ የመጀመሪያው በጣም ደስ የሚለው ነገር ጽዮን የረሳችሁን ነገር በሙሉ አስታውሳለች። ሉሊት አውቃ ሽንት ቤት እንዳጋጨቻት በደንብ ጥርት አድርጋ አስታውሳለች። ከኤፍራታ ጋም የነበራቸውን ግንኙነት፣ ያሳለፉትን ክፉንም ደጉንም አብሮ ሲሮጡ የነበረውንም እንደ ታገተች ከታገተችበት እንዴት እንዳመለጠች አብሮ ተደብቀው እንዴት ሲሮጡ እንደነበረ ያሳለፉትን ነገር ሁሉ እያስታወሰች፣ ኤፍራታ ይቅርታ፣ ከበፊቱ የበለጠ አስቀይሜሻለው፣ አስከፍቼሻለው። ለምንድን ነው እንደዚህ ያደረኩት? እያለች እንግዲህ ራሷን እየወቀሰች ነበር። ሁሉንም ነገር በተለይ ሉሊትን ስታያት ሙሉ በሙሉ አስታውሳለች። ምናልባት ደግማ ካረሳችው አሁን ሙሉ ጤነኛ የሆነች ትመስላለች። ብታስታውስም ግን ሉሊት አጠገቧ ነበረች። ነገር ግን ሉሊት ምንም ማድረግ አልፈለገች። ምክንያቱም እንደ ኤፍራታ የዘላለም ስቃይ ልትሆንባት ነው። ኤፍራታን ተገላገልኩ፣ ወጣችልኝ፣ ያፌትን አገባች፣ ጠፋች፣ በብዙ ነገር ብዙ ሆነች ብላ ሉሊት በደስታ እየፈነጠዘች ነበር። ነገር ግን ሌላ ራስ ምሳትና ሌላ ትኩሳት መጥቶባታል። ሉሊት የምታውቀው ያኔ እንደማታስታውስ ነው። ነገር ግን አሁን አስታውሳለች። በንዴት ግን ሉሊትን የሆነ ነገር ለማድረግ ብታስብም እንደምንም ብላ ንዴቷን ተቆጣጥራ ንዴቷን በጥርስ ሸፍና እንግዲህ ምንም ምንም ያላወቀ መስላ ሉሊትን ሸንግላ ሸኝታታለች። ነገር ግን እንዲሁ ስትሰቃይና ስትንሽዋከኪ እንድትኖሪ ነው ማደርግሽ እያለቻት ነበር። ስለዚህ በቀጣይ ክፍል ግን ሁሉንም ነገር እንዳስታወሰች ለሉሊት ተነግራትና መውጫ መግቢያን የምታስጠፋት ማለት ነው። በሌላ በኩል ደግሞ የቤዛ ነገር ሁላችንም በጣም እየገረማችሁ ነው። ምክንያቱም በአንዴ እንዴት እንዲህ ልትቀየር ቻለች? እንደዛ በጣም ተንኮለኛ የነበረች ሰው፣ እህቷ ልታስገድል የነበረች ሰው፣ በጣም ብዙ ነገር ያደረገች ሲቀጥል ደግሞ እስር ቤት ሆና ሁሉንም ሰዎች እዛ ቤት አስወጥቼ ብቻዬን ነው ቤቱን መቆጣጠረው ስትል የነበረች ሴት አሁን ግን ጸሎት እያደረገች ነው። ፈጣሪ ሆይ ይቅር በለኝ፣ እስካሁን ያስከፋቸውን ያስቀየምኳቸውን ከአሁን በፊት ያደረግኩትን መጥፎ ስራዬን ሁሉ ይቅር በለኝ እያለች ጸሎትም ነገር ጀመረች። ኦ እንደዚህ መጥፎ ሰው ሲቀየር ወደ ደህና ሰውነት በጣም ነው ደስ የሚለው። ፈጣሪ ሁላችንንም እንደዚህ ይቀይረን። የቀየረን የምር እንደው ቤዛን የቀየርክ አምላክ እባክህ ያፌትንም ቀይርልንና ኤፍራታና ያፌት ባንድ ይሆኑልን። ይሄ እኔ ጸሎት ነው። ለማንኛውም ማለት ነው ቤዛ የተቀየረችበትን ሁላችሁም እየገረማችሁ ነው፣ እኔም እየገረመኝ ነው። ናታን እስካሁን ድረስ አላምንም፣ የቤዛን መቀየር አላምንም። የእውነት የተቀየረችም አልመሰለው እናታን፣ ብቻ ሳይሆን የራሷ ጓደኛ ጽዮንም አላመነችም። የእውነት ተቀይራ ይመስልሃል? ግን ወንድሜ ተቀይር አይመስለኝም። እንዴት እንደዚህ ልትሆን ቻለች እያለች እንግዲህ እየጠየቀችው ነበር። ነገር ግን ናታን ለዚህ ጥያቄዋን መልስ አልሰጣትም። ምክንያቱም አሁን የምታሳየው ነገር በቃ ሌላ ማንነት፣ ሌላ ቤዛ ነው የሆነችው ሰው። ይሄ ነገር እንግዲህ ለኤፍራታ በጣም ብዙ ይጠቅማት ነበር። ነገር ግን ጅብ ከሄደ ውሻ ጮኸ የሆነ ነገሩ ሁሉም ነገር ከተበላሸ በኋላ የቤዛ መቀየር የጽዮንም ማስታወስ እንጂ ቀድሞ ቢሆን ኑሮ ነገሮች እንዲሁ ይስተካከሉ ነበር። ብቻ ዝብርቅ የተቃለ ነገር ነው። ይዛሩም በጣም ያናደደኝ ነገር ያፌት ነገር ነው። ያፌት እንግዲህ ያው እነሱ የተጠቀሙት ነገር ዘላቂ ያልሆነ ነገር ነው። ልክ ገነት እንዳለችው እኔም ብያለው፣ ያው ሲነቃ ያገባታል። ግን እነሱ ጭራሽ ቀድሞ እንዳገባት አልጠረጠሩም ነበር። የሚያናድደው ነገር ቀድሞ መሆኑ ነው። ዘላቂ ነገር ቢወስዱም ቀድሞ አግብቶታል። ኦልሬዲ ምን ማረግ አይቻልም። ስለዚህ እነሱ ይሄን ነገር አላሰቡም ነበር። ሁሌም ቢሆን ያፌት ማንም ሰው የማይበልጠው ተንኮለኛ ሸረኛ ሰው ነው ማለት ነው። እንደውም ለክፋት የተፈጠረ ሰው ሁሉ ክፋት ነበር መሆን ያለበት ስሙ ራሱና እንግዲህ እያፌት ያው እነሱ ሊያከሽፉበት ቢሞክሩም ያው በጊዜው እነሱን ማብሸቅ ባይችልም ኤፍራታን ዞሮ ዞሮ አግብቷታል። ኤፍራታንም እንግዲህ እየወቀሳት ነበር አንቺንሽ እንዲያደረግሽው የአንቺ እጅ አለበት እያላት ነው። ኤፍራታ ያው አርፋ ዛው መቀመጥ ነው የፈለገች። ናታን ቅለብን ሊያደርግላት ቢሞክርም ግን አልቀበልም ማድረግ አልችልም ብላ እንግዲህ ኤፍራታ ራሷ ሄደው ተፈራርመው እንዳገባቸው የሰማኒያ ባሏ እንደሆነ ለናታን ነግረዋለች ማለት ነው። ይሄ ነገር ናታንን በጣም ተስፋ አስቆርጦታል፣ በጣም አናዶታል። አሁን በኤፍራታ ላይ ያለው ተስፋ እንዳለ ተሟጧል። አሁንም ቤዛ ተስፋ እንዳይቆርጥ እያጽናናችው ነው። ነገር ግን ልታጽናኝኝ ክሪ ኤፍራታ ጨክናለች ቆርጣለች፣ ወዳው ነው ምንም ያስፈራራት ነገር የለም፣ እያለ ነው ናታን። አሁን ላይ በኤፍራታ ያለው ተስፋ ሙሉ በሙሉ ተሟጦ፣ በቃ እሱ እያሰበ ያለው አሁን ስለ ራሱ ህይወት እንጂ፣ ኤፍራታ ወዳና ፈቅዳ እንዳገባችው ነው እያሰበ ያለው። ኤፍራታ ደግሞ እንግዲህ ያው ምና አስባ እንደሆንም ባይታወቅም እዛ መቀመጥን መርጣለች። ኤፍራታውን ያፌትን ያገባችበት አንድ ናታን ለማዳን ነው፣ ሁለተኛ ደግሞ እነዛን የታገቱ ሴቶች ለማውጣት ነው። በሶስተኛ ደረጃ ደግሞ ከሱ ብዙ መረጃዎችን መውሰድ ትፈልጋለች። ዛሬ እንግዲህ ሰራተኛዋን አላየናትም። የምትፈልገውን መረጃ ይዛ ሄዳ ምናልባት ኤፍራታን ከዛ ቤት አስወጥታት ወደ ቤት የተመለሰችው ኤፍራታ ልትሆንም ትችላለች እነቤዛን እነናታንን ከበር ስትመጣ መጨረሻው ላይ ያያችሁት ያስደነገጠቻቸው ምናልባት ኤፍራታ ልትሆን ትችላለች። ነገር ግን ኤፍራታ እዛ መቀመጥ የፈለገችው በጣም ብዙ ዓላማ አላት። አንዴ ካገባች ራሷን መስዋዕት አድርጋ እነዛን ሴቶች ማውጣት ትፈልጋለች። ናታንንም ማውጣት ትፈልጋለች። እያፌትን ደግሞ እንዲታሰር ማድረግ፣ የነናታን ቤትም እንዲመለስ ማድረግ ትፈልጋለች። ማን ኤፍራታ ይህን ነገር እያደረገችው ያለችበት ብዙ ምክንያት አላት ማለት ነው። እንግዲህ ይሳካላታል አይሳካላትም፣ ፈጣሪ ነው የሚያውቀው። በቀጣይ ክፍል የምናየው ነው የሚሆን። እንግዲህ ሄዋንም እንዲሁ ታግታ ይሁን የት እንደሄደች አይታወቅም። በዛሬው ክፍል እንግዲህ ሄዋንን አላየናትም። ምናልባት ታግታም ሊሆን ይችላል ወይም ደግሞ የሆነ መረጃ ለፖሊሶች ሰጥታ ኤፍራታ ልታጅናትም ትችላለች ብዬ አስባለሁ እንግዲህ ቀጣይ ምንም ተስፋ ያለው ነገር የለም። አሁን ላይ እንግዲህ ድራማው እያበቃ ይመስለኛል አንዳንዴ፣ ምክንያቱም መጨረሻ የመጣው ሰው ማን እንደሆነ አልታወቀም። ያፌት መጥቶ ምናልባት ከበጠበጠ ወይ የፍራታ ካመለጠች ብቻ የሆነ ተአምር ካልተፈጠረ አሁን ወደ መጨረሻው ፓርት እሄደ ይመስላለኝ። በሌላ በኩል ገነት ተናዳለች። ሰርጉ መቅረቱ ቢያስደስታትም መጨረሻ ላይ ግን እንዳገባት ስሰማ ከፍቷታል፣ አዝናለች። ያው እሷ እንድታገባ ያፌትን አትፈልግም ማለት ነው። በልጅ መኩራት ነው የሚፈልግ፣ ልጅ ብዬ ላወራ ትፈልጋለሁ እያለች ነበር። ያው እንግዲህ ከዳግም ጋር እያወሩ ነው። እነዛን ሴቶች ልታወጣ ስለፈለገች ነው እንጂ ፈልግ አይደለም ኤፍራት ያገባቸው እያለ ነው። በዛ ጋም ቢኒያም እንግዲህ ያው እሳት ጎርሶ በጣም ተናዶ ነበር ያቀደው ፕላናቸው ስላልተሳካላቸው ሁሉም ተናደው እየተነጫነጩ ነበር፣ ግን ደግሞ አንድ ደስ የሚል ነገር በዛሬው ክፍል ያየሁት ሲሆን ሁሉም ነገር ማስታወሷ በጣም ደስ ብሎኛል። ምክንያቱም ሉሊት እቺ ተንከሲስ በጣም እያናደደች ነበረ። መሀል ላይም ለያፌት እንግዲህ ውሃውን እንደሰጡት መረጃ እየሰጠች ነበረ። እሷ እንግዲህ ሁሌ ችግር እንደፈጠረች ነው። ና ሉሊትንና ያፌትን ወደ መቀመቂያ ያውጣልን፣ ያስገባልን ወይም ደግሞ ቤዛን የቀየረ አምላክ ሉሊትንና ያፌትንም ይቀይረልን ነው ምለው። እንግዲህ በቀጣይ ክፍል የሚፈጠረውን ነገር የምናይ ይሆናል። መጨረሻ የመጣው ሰው ማን ይመስላችኋል? ግምታችሁን አስቀምጡ። ኤፍራታ፣ ያፌት ወይስ ደግሞ ገነት ማን ይመስላችኋል? ያልጠበቁት ሰው ነው እንግዲህ በጣም ደንግጠዋል። ገነት ብትሆን የኛ ያክል ይደነግጣሉ ብዬ አላስብም። ምናልባት እያፌት ሊሆን ይችላል ብዬ አስባለሁ። ከዛ ውጭ ፍራሳና ልትሆን የምትችለው እንግዲህ ግምታችሁን አስቀምጡ። እስከዛው ግን ባይ ባይ